ያቸው የዝግጅቶች አሽን ተከታታዮች እሼቱ ረጉ እባላለሁ። በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት የታክስ ከፋዮች ትምህርትና መረጃ አቅርቦት ስራ ቤት ውስጥ የታክስ ከፋዮች መረጃ አቅርቦት ከፍተኛ ባለሙያ ነኝ። ዛሬ እዚህ ስቴጅ ላይ የታክስ አስተዳደር ቅጣት አነሳስ መመሪያ ቁጥር 189/2017 በወጣው መመሪያ ላይ ማብራሪያ ለመስጠት ነው እዚህ የተገኘሁት። እንግዲህ ይህ መመሪያ ሲወጣ አዋጁ መሰረት በማድረግ ነው። አዋጁ ደግሞ 983/2008 የታክስ አስተዳደር አዋጅ ይባላል። አንቀጽ 101 እስከ 115 የተቀመጡትን መሰረት በማድረግ ነው ይሄ መመሪያ የወጣ ማለት ነው። እንግዲህ የታክስ አስተዳደር ቅጣትን በተመለከተ የምነሳበት ሁኔታ አለ። እንዴት ይነሳል? መቼ ይነሳል? ምን ሲያሟላ ይነሳል? የሚለውን ማብራሪያ ለመስጠት ነው እዚህ የተገኘውት። እንግዲህ የታክስ አስተዳደር ቅጣት አነሳስን በተመለከተ እንግዲህ ይነሳል። እየተቀጣ ግብር ከፋይ ይነሳል ጥያቄ ወይ ማምጠቻ ሲያደርግ ወይም ባለስልጣኑ በራሱ ተነሳሽነት ይህን ቅጣት በሙሉ ወይም በከፍል እንደሚያነሳ በአዋጁ ላይ የተደረገበት ሁኔታ አለ ማለት ነው። እንግዲህ እነዚህ ቅጣት አነሳስን በተመለከተ በተለያየ መንገድ ይነሳል በተለያየ ምድር ይነሳል ማለት ነው። እንግዲህ ይህም ሙሉ በሙሉ የማይነሳ ቅጣት፣ በከፍል የምነሳ ቅጣት፣ ሙሉ በሙሉ የምነሳ ቅጣት፣ እንዲሁም በልዩ ልዩ ምክንያት የምነሳ ቅጣት ብሎ በአዋጁ ላይ በመመሪያ ላይ ያስቀመጠበት ሁኔታ አለ። ይሄን በማስመሰረት በማድረግ ነው እንግዲህ አንድ ታክስ ከፋይ በአጠፋው ጥፋት ሲቀጣ ቅጣት የምነሳው እንግዲህ አዋጁና መመሪያውን መሰረት በማድረግ ነው የሚለውን ማብራሪያ ለመስጠት ነው። እንግዲህ ከዚህ ጋር ተያይዞ ሙሉ በሙሉ የማይነሳ ቅጣት ብሎ መመሪያ ላይ ያስቀመጠው ነገር አለ። ሙሉ የማይነሳ ማለት ታክስ ከፋዩ በአጠፋው ጥፋት ሕጉ ላይ ተቀማዋጁ ላይ በተቀመጠው መሰረት የማይነሳ ብሎ ያስቀመጠው ቅጣት ምንድን ነው? በአዲሱ በ189 2017 በወጣ መመሪያ ላይ ማለት ነው። ደረሰኝ ባለመስጠት ጋር ተያይዞ የምጣል ቅጣት እንግዲህ አንድ ግብር ከፋይ ለገዢው ደርሰኝ መስጠት አለበት ይላል። ለገዢ ደርሰኝ ባለመስጠት ባለሰጠውን ያንዳንድ ደረሰኝ ላይ የተጣለ ቅጣት አለ። ይሄ ሙሉ በሙሉ እንደማይነሳ በመመሪያ ላይ አስቀምጦታል ማለት ነው። ሌላ ከሽያጭ መዝጋ መሳሪያ ጋር ተያይዘው የምጣል ቅጣት ሽያጭ መዝጋ መሳሪያውም እያልን የምንጠራው ማለት ነው። ከዛ ጋር ተያይዘው የትኛው ቅጣት የምጣል ቅጣት፣ ይሄ ሙሉ በሙሉ እንደማይነሳ በመመሪያ ላይ አስቀምጦታል ማለት ነው። ሌላ በተጨማሪ እሴት ታክስ ባት 1341 አዋጁ ማለት ነው 1341 2017 አንቀጽ 66 ንዑስ አንቀጽ 1 ሴ ላይ የተቀመጠ ነገር አለ። የታክስ ሰኝ ካለመስጠት ጋር ተያይዞ የተጣለ ቅጣት ይሄም በእያንዳንዱ ጥፋት የምጣል ቅጣት ሙሉ በሙሉ የማይነሳ ብሎ አስቀምጦታል ማለት ነው። ሌላ ቴምበር ቀረጥ ጋር ተያይዞ እንግዲህ ቴምበር ቀረጥ አዋጁ 110 የወጣ አዋጅ ላይ አንቀጽ 10 ንዑስ አንቀጽ 3 ላይ የተጣለ ቅጣት ይህም ሙሉ ሙሉ የማይነሳ ብሎ በመመሪያ ላይ የተቀመጠበት ሁኔታዎች አሉ ማለት ነው። ሌላ በከፊል የምነሳ ቅጣትን በተመለከተ በሶስት ደረጃ አስቀምጦታል። በሶስት ቅጣት ደረጃ አስቀምጦታል። እነዚህም ዝቅተኛ፣ መካከለኛ እና ከፍተኛ ደረጃ በማለት በመመሪያ ላይ ያስቀመጠበት ሁኔታ አለ። እንግዲህ እነዚህ ሶስት ደረጃዎች የትኛዎቹ ናቸው የሚለውን ነው ማረራ የምሰጠው ማለት ነው። ዝቅተኛ የታክስ አስተራረግ ቅጣት የሚባለው በክፍል የምነሳበት ነው የሚባለው ስነሳ ከ30 ፐርሰንት እስከ 90 ፐርሰንት ነው የምነሳው። እነዚህ ቅጣቶች በተመለከተ ከምዝገባና ስረዛ ጋር ተያይዞ የምጣል ቅጣት አንድ ታክስ ከፋይ መመዝገብ ሲገባው ካልተመዘገበ ያው ቅጣት ይቀጣል። ሲቀጣ የምነሳው ቅጣት ከ30 ፐርሰንት እስከ 90 ፐርሰንት ነው የምነሳው ማለት ነው። ሌላው ስረዛ፣ አንድ ግብር ከፋይ ስራውን እየሰራ ሊያቆም ይችላል። ከዚህ ጋር ተያይዞ የሚጣል ቅጣት ዝቅተኛ የታክስ አስተዳደር ቅጣት ይባላል። ይህም ከ30 ፐርሰንት እስከ 90 ፐርሰንት ነው የምነሳው ማለት ነው። ሌላው ከታክስ ከፋይ መለያ ቁጥር ጋር ተያይዘው የሚጣል ቅጣት ታክስ ከፋይ እንግዲህ መለያ ቁጥሩን መጠቀም ያባለበት ቦታ ላይ መጠቀም አለበት ነው። ድረሰኝ ሲቆርት መለያ ቁጥር መጻፍ አለበት ማስፈር አለበት። ይህን ባለመጠቀም ጋር ተያይዞ የምጣል ቅጣት ዝቅተኛ የታክስ አስተዳደር ቅጣት ደረጃ ላይ መደብና ከ30 ፐርሰንት እስከ ዘጠና ፐርሰንት ነው የምነሳው። ሌላው የታክስን አሳንሶ ማሳወቅ በተመለከተ አሳንሶ ማሳወቅ በታክስ ጉድለቱ ላይ የምጣል ቅጣትን በተመለከተ ልክ እንደዚሁ ከ30 ፐርሰንት እስከ ዘጠና ፐርሰንት ነው የምነሳው። ሌላው በታክስ ወክልነት ፍቃድ ላይ የተሰጠው ሰው በሚያጥፋው ጥፋት የምጣል ቅጣትን በተመለከተ ከዚህ ጋር ተያያዘው የምጣል ቅጣትን በተመለከተ ይሄን በዝቅተኛ ታክስ አስተዳደር ቅጣት ላይ ተመድቦ 30 ፐርሰንት እስከ ዘጠና ፐርሰንት የምነሳበት ሁኔታዎችን አስቀምጦታል ማለት ነው። ሌላ ሁለተኛ ላይ መካከለኛ ቅጣት ደረጃ አነሳስን በተመለከተ 20 እስከ 80 ፐርሰንት ነው የምንነሳው። ከዚህ ጋር ተያይዞ ታክሲን ዘግቶ መክፈል ነበረበት። ታክስ ዘግቶ የሚከፍል ሰው ቅጣት ይኖራል። ይሄ ቅጣት የምነሳው ከ20 እስከ 80 ፐርሰንት ነው የምነሳው ማለት ነው። ሌላ ከተከፋይ ሂሳብ ላይ ተቀንሰው የሚከፈል ታክሲን በተመለከተ ዊዝሆልድ እያለ የምንጠራው ታክስ ማለት ነው። ይሄም የምነሰው 20% እስከ 80% ነው። ከዚህ ተያይዘው ያለው እንግዲህ ድርጅቱ መሰብሰብ የነበረበትን 10% ይቀጣል ይላል። ሌላው የሂሳብ ስራተኛና የድርጅቱ ስራ አስኪያጅ አንድ 2 2000 ብር ይቀጣል ይላል። እነዚህ 2 2000 ብርና ድርጅቱ 10% የሚቀጣው ቅጣት በዚህ በመካከለኛ የቅጣት ደረጃ ላይ ነው የሚመደበው 20% እስከ 80% ይነሳና በዛ ላይ የሚከፍልበት ሁኔታዎች አሉ ማለት ነው። ሌላ ለውጥ ያለ ማሳወቅ፣ ማንኛውም ለውጥ በድርጅቱ ላይ የተለያዩ ለውጦች ሊኖሩ ይችላል። የስራ አስኪያጅ ለውጥ ሊኖር ይችላል። የስልክ ለውጥ ሊኖር ይችላል። የኢሜል ለውጥ ሊኖር ይችላል። የካፒታል ለውጥ ሊኖር ይችላል። እነዚህ ለውጦችን በ30 ቀን ውስጥ ማሳወቅ አለበት ይላል። ይጎ ላይ መመሪያ ቁጥር 143 2011 በወጣ መመሪያ ዳታ ለውጦችን ባለ ማሳወቅ የሚቀጣው ቅጣት ልክ እንደዚሁ መካከለኛ ደረጃ ላይ ተመድቦ 20% እስከ 80% ተነስቶ የሚቀጣበት ሁኔታዎች ናቸው፣ ያለው ማለት ነው። ሌላው ኤክሳይዝ ታክስ ጋር ተያይዞ ፍቃድ ሳይኖረው ኤክሳይዝ ታክስ የሚከፈልባቸውን ምርቶች ማምረትና ማምረቻ መሳሪያን ይዘው ተገኘ ሰው ልክ እንደዚሁ ይቀጣል። ሲቀጣ በመካከለኛ በቅጣት ደረጃ ምድብ ተመድቦ ያው 20% እስከ 80% የምንሳበት ነው። በዛ የሚቀጣበት ሁኔታዎች ናቸው የተቀመጡት መመሪያ ላይ ማለት ነው። ሶስተኛ ደረጃ ላይ ከፍተኛ የቅጣት ደረጃ አነሳስ ነው። ይሄን በተመለከተ 10% እስከ 70% ነው የምነሳው። ከዚህ ጋር ታይዞ ለምሳሌ ያው ከፍተኛ የቅጣት ደረጃ ላይ የሚመደቡት የትኞቹ ቅጣቶች ናቸው ይምሎ ነው። ሰነዶችን ባለመያዝ የሚጣል ቅጣት ግብር ከፋዮች መዝገብ መያዝ አለባቸው። ይሄን ባለመያዝ የሚጣል እስከ 70% ነው የተቀመጠው ማለት ነው። ሌላ የታክስ ማሳወቂያ ዘግይቶ ማቅረብ የታክስ ማሳወቂያ በተመለከተ ቲኦት ሊሆን ይችላል፣ ባት ሊሆን ይችላል፣ ኤክሳይዝ ታክስ ሊሆን ይችላል። ይሄን ዘግይቶ ማቅረብ ሪፖርት ማድረግ ማለት ነው። የሚጣለው ቅጣት ከ10% እስከ 70% ነው የሚነሳው። ምናልባት እዚች ጋር ትኩረት መስጠት ያለብን ነገር በፊት በነበረው በ137 ከ30% እስከ 90% ነበር ሲነሳ ነበረው። አሁን በአዲሱ በ189/2017 በወጣው ከ10 ፐርሰንት እስከ 7 ፐርሰንት ነው የምነሳው ማለት ነው። ከዛ በኋላ ያው በዛ ቅጣት ይቀጣል። ሌላ ከተጨማሪ እሴት ታክስ ተያይዘው ቅጣት የሚቀጣ ቅጣት ለምሳሌ መመዝገብ ያለበት ሰው ሳይመዘገብ ቢቀር ቲኦት ላይ እያለ ባት መመዝገብ አለበት ግን ቲኦት ላይ ምናባት በአዲሱ አዋጅ በ1341/2016 በወጣው የተጨማሪ እሴት ታክስ ጋር ተያይዞ መመዝገብ ማለት ቲኦት ላይ እየሰራ ትራንዛክሽን ሁለት ሚሊየን ሲገባ በግዴታ ይመዘገባል። አንድ ሚሊዮን ፍላጎት ነው የሚመዘገበው። ሁለት ሚሊዮን ከሞላ በኋላ በአንድ ሳምንት መጥቶ ባይመዘገብ ያው ይቀጣል። ይሄ ቅጣት ከአስር ፐርሰንት እስከ ሰባ ፐርሰንት ነው የምነሳው ማለት ነው። ሌላ ታክስን በመሸሽ የምጣል ቅጣት ይህም እጥፍ ይከፍላል። ላሊጉ ላይ አዋጁ ላይ ማለት ነው እጥፍ ይከፍላል። እጥፍ ሲከፍል ከአስር ፐርሰንት እስከ ሰባ ፐርሰንት የምነሳበት ሁኔታዎች ናቸው ያሉት ማለት ነው። ሌላ የኤሌክትሮኒክስ ታክስ ስርዓት ያለመከተል ባለስልጣኑ የኤሌክትሮኒክስ ታክስ ስርዓት እንዲከተል በጽሑፍ ያስተላልፋል። ይህ ጽሑፍ የደረሰው ታክስ ከፋይ በአስራ አራት ቀን ውስጥ ካልፈጸመ እሱም ይቀጣል። ምናልባት ለመፈፀም አዳጋጅ ምክንያቶች ካሉ ያን አዳጋጅ ምክንያቶች መፈፀም አልቻልኩትም ምላሽ ወይም ጽሑፍ ካላቀረበ ይሄን ቅጣት ይቀጣል። ሲቀጣ ልክ እንደዚሁ ከ10 ፐርሰንት እስከ 70 ፐርሰንት የሚነሳበት ሁኔታዎች አሉ ማለት ነው። በባለስልጣኑ መረጃ ተጠይቆ መረጃ መስጠት ግዴታ ያለበት ታክስ ከፋይ መረጃ ያልሰጠ እንደሆነ ልክ እንደዚሁ እሱም የሚቀጣበት ከ10 ፐርሰንት እስከ 70 ፐርሰንት የሚቀጣበት ሁኔታ ነው ያለው ማለት ነው። እንግዲህ ዝቅተኛ፣ መካከለኛ እና ከፍተኛ ብለን ስናወራ ዝቅተኛ ላይ ከ30 እስከ 90 ይነሳል። መካከለኛ ላይ ከሀያ ፐርሰንት እስከ ሰማንያ ፐርሰንት ይነሳል። ከፍተኛ ላይ ደግሞ ከአስር ፐርሰንት እስከ ሰባ ፐርሰንት ይነሳል እያለ ያለው ለምሳሌ አንድን ምሳሌ ብናይ ለምሳሌ አሁን ከአስር እስከ ሰባ ፐርሰንት የምነሳው ሰሌዳዎችን ባህደገ ለመጣር ቅጣት እየተቀጣ ድርጅት ያ ቅጣቱ ውሳኔ ከወጣበት ጊዜ ጀምሮ በሰላሳ ቀን ውስጥ ይላል በሰላሳ ቀን ውስጥ ፐርሰንት ይነሳና 30 ፐርሰንቱ ይከፍላል። ምናልባት ስድስት ወር ከቆየ ስልውነት ገብቶ ስድስት ወር ከቆየ ወደ 60 ፐርሰንት ዝቅ ይላል የምነሳው ማለት ነው። ልክ ከስድስት ወር በላይ ከሆነ ደግሞ 50 ፐርሰንት እያለ ንብረቱ ተይዞ ጨረታ ከወጣ በኋላ ያንን ክፍያ የሚከፍል ከሆነ 10 ፐርሰንት እስከታች እስከ 10 ፐርሰንት የምነሳበት ሁኔታዎችን እዛ በዝርዝር ያስቀመጠበት ሁኔታ አለ እነዚህ 189/2017 ሮ መመሪያ ላይ በሰፊ ያስቀመጠውን ሪፈር ማድረግ ትችላላቸው የሚለውን ለመጨመር ነው። ምናልባት ከዚህ ጋር ተያይዘው የቅጣት ምድባ ደረጃ እያተሰጠ ቅድም መካከለኛ ማ ዝቅተኛ፣ መካከለኛ እና ከፍተኛ ብለን ባስቀመጥናቸው በዚህ ሦስቱ ውስጥ ከሌለ በመካከለኛ የቅጣት ደረጃ ተመድቦ የሚቀጣበት ሁኔታዎችን መመሪያ ቁጥር 189/2017 ላይ አስቀምጦታል ማለት ነው። ሌላው አስተዳደራዊ ቅጣት ሙሉ በሙሉ የምነሳበት ሁኔታ ብሎ ያስቀመጠበት ሁኔታ አለ። እነዚህም ሙሉ በሙሉ የምነሳበት ሁኔታ በተመለከተ ከአቅም በላይ የሆነ ምክንያት ካጋጠመው ሙሉ በሙሉ ቅጣቱ ይነሳል ይላል። እንግዲህ ከአቅም በላይ ማለት ምንድን ነው? ከአቅም በላይ ምክንያት ካጋጠመ ሰው ማለት ለምሳሌ ታክስ ከፋዩ በራሱ ሊያስወግደው የማይችል የተፈጥሮ ሊሆን ይችላል። ሰው ሰራሽ አደጋ ሊሆን ይችላል። ወይም ጽኑ ሕመም ሊሆን ይችላል። ወይም ታክስ የመክፈል እና ሌሎች ግዴታዎችን እንዳይወጣ የሚያደርግ ግልጽ ምክንያት ከተገኘ ይሄ ከአቅም በላይ የሆነ ምክንያት ነው ተብሎ ከተረጋገጠ ይህም ቅጣቱ ሙሉ ሙሉ የሚነሳበት ሁኔታዎች አሉ ማለት ነው። ሌላ ድርጅቱ የከሰለ ከሆነ ክሳራ ካጋጠመው የከሰለ መሆኑ ደግሞ ፍርድ ቤት ካረጋገጠ በተጋጋገተ ይሄም ታክስ ቅጣቱ ሙሉ በሙሉ የምነሳበት ሁኔታዎች አሉ ማለት ነው። ሌላው ታክስ ፋይ ቀድሞ ሲተቱ ታክስ ፋይ ቀድሞ ሲተቱ በራስ ነሳሽነት ራሱ አሰርቶ ፍሬ ግብሩና ወለዱ ከከፈለ፣ ያው ስለከፈለ ይሄም የወጣው ውሳኔ አሳራ ቅጣቱ ሙሉ በሙሉ የምነሳበት ሁኔታዎች አሉ። ምናልባት ከዚህ ከቅጣት ጋር ተያይዞ በህጉ መሰረት የምነሳ ነው ቅጣቱ ግን ወለዱ ምንም የማይነሳ መሆኑን ሙሉ ሙሉ የሚከፈለው ወደ ላይ ነሳም የምነሳው አስተዳደራዊ ቅጣት ብቻ መሆኑን ግን ግዛብ ልትወስ የምል ነው። አስተዳደራዊ ቅጣቱ በልዩ ሁኔታ ስለማንሳት በተመለከተ በኢኮኖሚያዊ አስተዳደራዊ ወይም ማህበራዊ ምክንያቶች የባለስልጣኑ ሚኒስትር በሚወክለው ኃላፊ በልዩ ሁኔታ በታክስ ከፋዩ ጥያቄ ወይም ባለስልጣኑ በራስ ተንሳሽነት አስተዳደራዊ ቅጣት ሙሉ በሙሉ ወይም በክፍል ሊያነሳ የሚችልበት ሁኔታዎችንም እዛ በመቶ ሰማንያ ዘጠኝ ሁለት ሺህ አስራ ሰባት ወጣው መመሪያ በግልጽ አስቀምጦታል ማለት ነው። ምናልባት በዚህ በመቶ ሰማንያ ዘጠኝ ሁለት ሺህ አስራ ሰባት መመሪያው ላይ የመሸጋገሪያ ድንጋጌ ብሎ ያስቀመጠ ያለ አንቀጽ አስራ አምስት ላይ ማለት ነው ይህ መመሪያ ስራ ላይ ከመዋሉ በፊት በመመሪያ ቁጥር መቶ ሰላሳ ሰባት ሁለት ሺህ አስር መሰረት ተቀባይነት አገኝቶ ታክስ ክፍያ ጊዜ ማራዘሚያ ስምምነት ውስጥ ገብቶ የታክስ እዳውን በመክፈል ላይ የሚገኝ ግብር ከፋይ የአስተዳደራዊ ቅጣት አነሳስ ጉዳይ በነባሩ መመሪያ መሰረት ተፈጻሚ ይሆናል ብሎ ያስቀመጠበት ሁኔታ አለ። እንግዲህ በ137/2010 በፊት የነበረው መመሪያ ነው አሁን የተሻለው ማለት ነው ተፈጻሚ የሚሆኑ እንግዲህ በዚህ ምናልባት የክፍያ ጊዜ ማራዘሚያ ስምምነት ውስጥ ገብቶ የታክስ እዳውን በመክፈል ላይ የሚገኝ ከሆነ አዲሱ መመሪያ በሱ ላይ ተግባራዊ አይሆንም። ሌሎቹ ግን በአዲሱ መመሪያ ተግባራዊ እንደሚሆን መሸጋገሪያ ድንጋጌ ብሎ አንቀጽ አስራ አምስት ላይ ያስቀመጠበት ሁኔታዎች አሉ ማለት ነው። እንግዲህ ይሄን መመሪያ በእኛ ቴሌግራም ቻናል ላይ ታገኙታላችሁ። ይሄንን በማውረድ ያው ሪፈር በማድረግ ተጨማሪ መረጃ ማግኘት ይችላላችሁ። የሚለውን ማብራሪያ ለመስጠት ነው እዚህ የተገኘሁት። ስለሚሰጡ እና ስለምትከታተሉ ከልብ አመሰግናለሁ።